ጤና ይስጥልን ተመልካቾቻችን፣ ይህ ጉባኤ አንስት የተሰኘው ሳምንታዊ መርሃ ግብራችን ነው። ጉባኤ አንስት እንግዲህ በሴቶች አውድ ዙሪያ የሚያጠነጥን መርሃ ግብር ነው። የዛሬ እንግዳዬ ደግሞ ቀሲስ ቴዎድሮስ ሽቱ ናቸው። ብዙዎቻችሁ እንደምታውቋቸው ቀሲስ ቴዎድሮስ ሽቱ በክህነት አገልግሎት እንዲሁም በስብከተ ወንጌል ብዙ ቤተ ክርስቲያንን ያገለግላሉ። ከዚህም ውጪ ግን የስነ ልቦናም አማካሪ ናቸው። በአዲስ አበባ ዩኒቨርሲቲው በዚሁ ዘርፍ ተምረው እያማከሩ ይገኛሉ። የዛሬ ደግሞ እንግዳዬ ናቸው። ቆይታችሁን ከኛ ጋር አድርጉ። ብዙ ጊዜ ወንዶች ጭቅጭቅን ከመጥላት ተብሎ ይነሳል። ቅድም የሚያነሷቸው በቀና መረዳት የቴርክየት ገባ የሚሉ ነገሮች ዞረው ወደ ጭቅጭቅም ስለሚገቡ ነው። በቀናነት እንደ እናት መረዳት እናት እንደምትረዳበት መንገድ ሚስቶችን ቢረዱ የሚለው አምጥተውታል። ለፍቺም ብለን ስናመጣ እነዚሁ ነው የምናመጣቸው። ለፍቺ አሁን ፍቺዎች ከመብዛታቸው አንጻር ምክንያቶች ብለን የምናመጣቸው ከነዛ ውስጥ አንዱ ይመስለኛል ምናልባት ተጨማሪም ካለ እግረ መንገድ ፍቺን ከማስቀረት አንጻር ምን መደረግ አለበት እነዛ ምክንያቶች ስ ምንድን ናቸው አንድ ሺህ አንድ ምክንያት አለ ለፍቺ ዛሬ ቅድም እንዳልሽው ለቤተ ክርስቲያን ጋብቻ ፍቺ የሚያስፈልገው ለምሳሌ ወይ በሞት ነው አ ተፈጥሮ የሆነው በሞት ከዛ ውጭ ደግሞ መጽሐፍ እንደሚያስቀምጠው ማቴዎስ ወንጌል ምዕራፍ አምስት ላይ በዝሙት ምክንያት ደግሞ ያስቀምጣል። ከዛ በተጨማሪ ልናቀርበው የምንችለው ነገር ሁሉ የሃይማኖት አመንዝራነት አንዱ፣ ዛሬ ትዳርን እየለያየ ያለው የሃይማኖት በተለይ ከትዳር በኋላ አንዱ እምነቱን ይቀይራልና በዛ ምክንያት ፍቺ ይፈጸማል። ግን ከነዚህ ውጪ በጣም በርካታ ምክንያቶችን ልናመጣ እንችላለን። በተለይ ፍርድ ቤት አካባቢ የሄደሽ የፍቺን ሁኔታ ስትሰሚ ሰው የሚፈታበት ሁኔታ በጣም ነው ይደንቀው በጣም አንዳንዴ ዝም ብለን እንሄዳለን፣ እንደዚህ የፍቺ ሁኔታዎችን ለማየት መረጃዎች፣ የሶስት ወር መረጃዎች ምናምን አይተሽ ከሆነ ደግሞ እንደዚህ በመዘጋጃ ቤት ምናምን እንዳልሽ ፍቺ ቁጥሩ በጣም ነው የሚበዛው። እና አንዱ ችግር የፍቹ አይነት መብዛቱ ነው። በተለይ መጀመሪያው ያነሳ ነው ቅድም ያነሳ ነው ለፍቺ ምክንያት የሚሆኑ ከጋብቻ ውጪ የሚፈጸም ዝሙት ነው ከጋብቻ ውጪ ለምሳሌ በትምህርት ቤት ሊሆን ይችላል። በስራ አጋጣሚ ሊሆን ይችላል። በውጭ በሚደረጉ ጉዞዎች ምክንያት ሊሆን ይችላል። ከጋብቻ ውጪ ዝሙት ይፈጠራል። በዚህ የተነሳ ትዳሩ አደጋ ላይ የሚወድቅባቸው ጊዜያቶች አሉ። ሌላው ደግሞ እንደዚህ በሴክሹዋል ኢንተርኮርስ ለምሳሌ በወሲብ አለመጣጣም ራሱ በዘመናችን አንዱ ለፍቺ ሆነው የሚቀርብ ነው። በእርግጥ እዛ አደባባይ ላይ አይወጣም፣ ግን በውስጥ ሰው ሲያወራቸው፣ ሰው ሲነጋገራቸው ወይም ደግሞ አማካሪ ጋር ሲሄዱ የሚሰሙት ነገር አንድ እንትን እንደ አማካሪዎች በዚህ ቦሲ ባለ መጣጣኝ ነው። ሌላው ደግሞ አባካኝነት ነው። በተለይ ይሄ በወንዶች በጣም ይመሳል፣ ሴቶችም ጋር አለ። በእርግጥ ግን ብዙ ጊዜ ሶርሶፊንካ ነው የገቢ ምንጭ የቤት ራስ የሚባለው ባል ነው የሚሆነው እና ለቤት ሲሆን ገንዘብ የለውም፣ ለውጭ ሲሆን ገንዘብ አለው። ስለዚህ ውጭ ላይ በጣም በብዙ ያባክናል። እዚህ ግን ቤት ውስጥ ግን የሚራብ ቤተሰብ አለ፣ ሚስት አለች፣ ልጆች አሉ፣ ዘመድም ሊኖር ይችላል። ይራባሉና ይሄ አባካኝነት አንዱ ለፍቺ ምክንያት ነው። ከዛ በተጨማሪ ደግሞ በሱስ መጠመድ፣ በተለይ ከመጠጥ ጋር ተያይዞ ከሲጋራ፣ ከጫት ጋር ተያይዞ በጣም በጣም ሱስ የብዙ ቤቶችን ባዶ ያስቀረ የቁማር ሱስ የብዙ ቤቶችን ያሸጠ ለብዙ ትዳር መፍረስ ምክንያት የሆነ ነገር የገንዘብ፣ የቁማር፣ መጠጥ፣ የሲጋራ፣ የጫት፣ አሁን ደግሞ ያደንዛዥ እጽ። ከዛ ውጭ ደግሞ አሁን እየመጣ ያለ ዘመናዊ ሱስ ደግሞ አለ። ፖርኖግራፊ የሚባሉ ነገሮች አሉ። እነዚህ እነዚህ ሱሶች ለትዳር ጠንቅ የሚሆኑበት ጊዜ አለ። ከዛ ተጨማሪ ደግሞ አኩራፊነትም አሁን አሁን ደግሞ ለትዳር መፍረስ እንቅፋት ነው። ባል ይገባል ላያወራ፣ ሚስትም ደግሞ አኩራፊ ከሆነች አታወራ። እራት አቅርቤለት ትላለች ሰራተኛውን። ብቻውን ይበላል ላይበላም ይችላል። እሱ ሞዳል ጋር ይሄዳል እሱ። እነዚህ ሰዎች አንድ ቤት እየኖሩ ግን አራት አምስት ናቸው። በዚህ ይሄ ኩርፊያ እያደገ ሄዶ ፍቺ ደረጃ የደረሰበትን የፍርድ ቤት ኬዝ እናውቃለን። ከዛ በተጨማሪ ደግሞ በእርግዝና ወቅት ከወሊድ በኋላ በሚፈጠሩ ለውጦች የተነሳ የባል ልብ የሚሸፍትበት ጊዜ ወለደች፣ አረገዘች፣ ግንኙነት ማድረግ ተወሰነ ጊዜ አይችሉም። ስለዚህ ባል ስሜቱን ለማርካት ወደ ውጭ ማየት ይጀምራል። በዚህ የተነሳ ያልተፈለገ ሕይወት ውስጥ ይገባል። እዚህም ቤት ውስጥ የተወለደ ልጅ እንዳለ ሁሉ ሌላ ቦታ ላይ ደግሞ ልጅ የሚጸነስበት አጋጣሚ አለ። በዚህ የተነሳ ትዳር ፍቺ ይመጣል። በኑሮ በስራ አለመርካት በራሱ አንዱ የትዳር ፍቺ መንስኤ ሆኖ ይታያል። ይሄ አንዱ ችግር ነው። ከዛ ደግሞ ቃል የተገባውን የገቡትን አለማክበር፣ በተለይ ከመጀመሪያው ጀምሮ ሲጋቡ ጀምሮ የሚገባቡት ቃል አለ እና የገቡትን ቃል አለማክበር በራሱ ለፍቺ ያደርጋል። ባለፈ ታሪክ ላይ ቂም መያዝ አንዱ ደግሞ ትልቁ ችግር እሱ፣ ትናንት እሷ ከሌላ ሰው ጋር የነበራት ግንኙነት ይኖራል፣ ወይ ደግሞ እሱ ከሌላ ሴት ጋር የነበረው ግንኙነት ይኖራል። የሆነ ጊዜ ላይ አንዱ አካል ስልክ ደውሎ ሊሆን ይችላል። ለካ አሁንም አለ ማለት ነው ይባላል። በትናንት ታሪክ ላይ ቂም በመያዝ በአለመግባባት ወደ ፍቺ የሚመጣበት ጊዜ ያለ እነዚህ በሀገራችን የተለመዱ የፍቺ ሰበቦች ናቸው። የሀብት መምጣትና ሀብት የማሸሽ ጉዳይ ደግሞ አንዱ ምክንያት ነው። ለምሳሌ ትዳር በረከት ስለሆነ ባልና ሚስት ሲጋቡ ወደ ሕይወታቸው የሚመጣ ሀብት ይኖራል። በጋራ ይሰራሉ፣ በጋራ ያስባሉ፣ ይወጣሉ፣ ይወርዳሉ፣ እንቅልፍ ያጣሉ፣ ይሰበስባሉ ልክ ሲከማች ገንዘቡ ስስት ይመጣል። ስለዚህ የሀብት መምጣት በደህናው ጊዜ ፍቅር የነበራቸው ሰዎች ሀብቱ በመምጣቱ ብቻ ጸብ ውስጥ የሚገቡበት ጊዜ አለ። ከዛስ ገንዘብ ማሸሽ ደግሞ ይጀመራል። እሱ ወይ በወንድሙ ወይ በእህቱ ወይ ደግሞ በእናት በአባቱ የሆነ ነገር ይኖረዋል። እሷም ደግሞ በሌላ መንገድ እንደዚሁ ብር የምታገኝ ከሆነ ይሄ ነገር ይኖራታል። እና ሁለቱም መንገዳቸው እየተራረቀ ይመጣል በገዛጃቸው ትዳራቸውን እያፈረሱ ይመጣሉ። ይሄ አንዱ ምክንያት ነው። አንዳንዴ ደግሞ ታዋቂነት፣ ዝና አንዳንድ ትዳር ውስጥ ደግሞ ችግር ሆኖ ታየዋል። ሲታወቅ ተከታዩ ብዙ ነው፣ ፈላጊው ብዙ ነው። ስለዚህ ወደዛ መሄድ፣ ወደዛ መሳብ። ምክንያቱም ያ ዝናው የሚያመጣቸው ራሱ በሽታዎች አሉት። በሱ የተነሳ መወሰድ አለና ያኔ ትዳር መፍረስ ያጋጥማል። ልጅ መውለድ አለመቻል፣ ይሄም አንዱ ፍቺ ነው። እናውቃለን፣ ቀን ቀን ከሌላ ሴት ጋራ ማታ ማታ ደሞ ከትዳር አጋሩ ጋራ የሚኖሩ ሰዎች እናውቃለን። ስለማትወልድ ማለት ግን፣ ልጅ አይደለም እነዚያን ሰዎች ያገናኛቸው ያገናኛቸው ፍቅር ነው። ፍቅር ካገናኛቸው፣ ልጅ የእግዚአብሔር ስጦታ፣ እግዚአብሔር የሚሰጥበት ምክንያት አለው የሚነሳበትም ምክንያት አለው። ለምን ሰጠ ለምን ነሳ አንለውም። ከነሳም ከእኛ በላይ እሱ ለእኛ ያውቃል። ምክንያቱም ከእኛ በላይ እኛን ስለሚወደን ከእኛ በላይ ለእኛን ስለሚጨነቅ። ግን ልጅ በመንሳቱ የተነሳ በተለይ ከወንድ ቤተሰብ ትልቅ ጫና ይመጣል። ምናልባት ከወንዱ ሊሆን ይችላል፣ ጥፋቱ ያለው ወንዱ ጋር ሊሆን ይችላል፣ የማይወልደው ወንዱ ሊሆን ይችላል። በተለይ አደንቃለሁ ልጅ ሳይወልዱ ሀያ አመት፣ ሰላሳ አመት፣ አርባ አመት እየኖሩ ያሉ ባሉ ትዳሮች በጣም ነው የማደንቃቸው። ምክንያቱም በፍቅር የሚኖሩ መሆናቸውን የሚያሳየው። ሌላው ደግሞ ጭፈራ፣ መጠጥ ቤት ማምሸት፣ ኳስ ጋር ማምሸት የሚባሉ ነገሮች ደግሞ አንዱ የትዳር ችግር ሆኖ አየዋሉ። መጠጥ ከጓደኞቹ ጋር ያመሻለች፣ ጭፈራ ቤት ያመሻል፣ ኳስ በሚል ሰው እስከ ሰባት እስከ ስምንት ድረስ ይመሻል እና ይሄ ለትዳሩ ያለውን ክብር የሚያሳይ አይደለም እዚህ ለትዳሩ መስጠት ያለበትን ጊዜ ይወስዳል። ስለዚህ በዚህ የተነሳ ለኔ ፍቅር የለውም ከኔ ኳስ ከኔ መጠጥ ከኔ ጭፈራ ቤት በልጦበታል በሚል ጥላ ትሄዳለች ሚስት። ከዛም በተጨማሪ ደግሞ ለቤተሰብ ትኩረት የማይሰጡ በተለይ ባሎች ያጋጥማሉ። ግድ የሌላቸው ቢያመሹ ቢያድሩ የትም ቢሄዱ ገንዘብ ባይሰጡ ትኩረት የማይሰጠው ካልፈለገኝ ካልፈልገኝ እኔ ከሱ ጋር ምንድነኛ በር የምኖረው፣ ማለት ይጀምራል እና ይሄ አንዱ የፍች ምክንያት ሆኖ እናያለን። ለረጅም ጊዜ ተለያይቶ መኖር እሱ እዚህ እሷ እዛ ሆነው ለረጅም ጊዜ ተለያይተው ይኖራሉ። ከዛ ምንድነው ከእይታ ውጭ ከአይምሮ ውጭ ይባላል። ሦስተኛ፣ ወገን ሰው እናትና አባቱን ይተዋል አይደል? የሚለው ትቶ ከሚስቱ ጋር ይጣበቃሉ። እስከ ጋብቻ ድረስ ቤተሰቦቹ አዋ አሳድገዋል ኃላፊነት አለባቸው። ከትዳር በኋላ ግን በባል ላይ ስልጣን ያላት ሚስት በሚስት ላይ ስልጣን ያለው ባል ብቻ መሆኑን አንደኛ ቆሮንጦስ ምዕራፍ 7 ቁጥር 4 ላይ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን የሚስት ነው፣ ሚስት በገዛ ስጋው ላይ ስልጣን የላትም፣ ስልጣን የባሏ ነው እያለ ይናገራል። ይሄንን ትተን ሶስተኛው ወገን በመሀከል ይገባል። ያ ማለት ምን ማለት ነው? አንድን ስጋ ለሁለት እንደመቁረጥ ነው። ስለዚህ ባል የሌሎችን ነገር የሚሰማ ከሆነ ሚስትም የቤተሰቦቿን ነገር የጓደኞቿን ነገር የምትሰማ ከሆነ ችግር ይፈጠራል። በነገራችን ላይ በቤተ ክርስቲያን ጋብቻ ቅዱስም ቅባት ከተቀቡ በኋላ ይሄ ቅባት ክፉ መንፈስ ይቃወማል ይላል አይደል? ካሁን እዚህ ጆሮአቸው ላይ ይቀባሉ፣ እዚህ ግንባራቸው ላይ ይቀባሉ። ሌላ እንዳይሰሙ ሌላ እንዳያስቡ ነው። ካፋቸው ክፉ እንዳይወጣ ነው። እጆቻቸው በትዳር አጋሮቻቸው ላይ እንዳይነሳ ነው። ያ ቅባት የሚቀቡበት ምክንያት ስለዚህ በቤተሰብ ምክንያት ጣልቃ ገብነት ፍቺ ይከናወናል። ከዛው ተጨማሪ ዘር በጎሳ አንዱ ደግሞ በዘመናችን ደግሞ የተቸገረ ነገር ነው፣ ዘረኝነት ነው። በዘር ምክንያት አንተ የኔ ዘር አይደለህም፣ አንቺ የኔ ዘር አይደለሽም፣ ተፋት ውስጥ ከሚባል ውስጥ ይሰጥ ስብከት ሁሉ አለ። ቤተክርስቲያን እንዲያታስተምር መጽሐፍ ቅዱስ እንዲህ አይነት ቃል አይናገር። አስቀድሞ ሰው መሆን የሚለውን ብቻ ነው የሚያውቁ መጽሐፍ ቅዱስ። ከትዳር በኋላ የሚደረግ ሃይማኖታዊ ለውጥ እራሱ አንድ እንትን ነው። ከንብረት ጋር የተያያዙ አለመስማማቶች፣ አለመግባባቶች ለትዳር ፍቺ ምክንያት ነው። ደግሞ ልጅን ወሎ መደበቅ አንዱ ፕሮብሌም ነው። ሌላም እናንሳ ከተባለ ደግሞ ድንግል ነኝ ትልና ትጋባለች፣ በኋላ ግን ወይ ድንግል አትሆንም። በዚህ የተነሳ የሚፈጠሩ ችግሮች አሉ። ከፍተኛ የሆነ የእድሜ ልዩነት ለፍቺ ምክንያት ነው። ከዛ ደግሞ በጣም የታወቀ ደግሞ ከባድ የሆነ ህመምም እንደዚሁ አንዳንዴ ለፍቺ ምክንያት ይሆናለን። ዘርዝረን አንጨርሳቸው። ለተወሰኑት ግን ይህን ይመስላሉ ዛሬ የምንፋታባቸው ምክንያቶች። ቀሲስ ጥሩ አንስተዋቸዋል። አሁን በጣም ብዙ ዝርዝር ጉዳዮችን አንስተዋል። ምናልባት የሚያዩም ተመልካቾችም ሲያዩ ከዚህ ውስጥ በአንዱ ይሆናል ብዬ አምናለኝ። ብዙ ነገር ችዬ ቆየውኝ፣ አሁን ግን ከአቅሜ በላይ ነው ይላሉ እና አለመነጋገር እራሱ ከስር ከስር ችግሮችን እያጠሩ አለመምጣት አንድ ተሸክሞ አንድ የመወሰን ጋር መምጣት እንደዚህ አይነት ችግሮችም ይላሉ እና በውጭ ብቻ ሳይሆን በቤት ውስጥም እንደዚህ አይነት ጉዳዮች ያነሳሉ። በተለይ ሴቶች ጋር እንደዚህ አይነቱን ነገር እሰማለኝ። ብዙ መቻል፣ ከዛ ደግሞ ሰብስቦ አንድ የመወሰን አለመወያየትስ፣ ችግሮችን ከስር ከስር አለመቅረፍ ይህንን ችግር አይፈጥርም ወይ? ቅድም በተወሰነ መልኩ ነካ አድርገው ያለፍኩት ምንድነው መነጋገር አንዱ በትዳር ውስጥ በጣም አስፈላጊ የሆነው ክፍል በተለይ ከንግግር ጋር ተያይዞ የምናነሳቸው ነጥቦች አንደኛው ትዳሩ ምንም አይነት ነገር ይኖረው ኮሚኒኬሽን ከሌለው ዜሮ ነው፣ ተግባቦት፣ መግባባት ከሌለው። ስለዚህ ጥሩ የሆነ ተግባቦት ጥሩ የሆነ መናበብ፣ መግባባት መኖር አለበት። ሀብት ንብረት እንኳን ቢኖር ሃይማኖት እንኳን ቢኖር መግባባት እስካልተቻለ አብሮ መኖር አይቻልም። መግባባቱን ምንድን ነው የሚያመጣው? መግባባቱን የሚያመጣው ነገር ምንድን ነው? መረዳት። ባል ሚስትን መረዳት፣ ሚስት ደግሞ ባሏን መረዳት አለባት። መረዳቱንስ ምንድን ነው የሚያመጣው ከተባለ መደማመጥ። በአንድ ቤት ሁለት ንጉሥ አይኖርም ይባላል አለም ለምሳሌ ባል በጣም ጮሆ ሲናገር ሚስት አዳማጭ መሆን አለበት። ሚስት ደግሞ በምትናገርበት ጊዜ ባል አዳማጭ መሆን አለበት። ሁለቱም ይናገሩ ምንድን ነው የሚሆነው? አዳማጭ የለበት። ስለዚህ በአንድ ቤት ሁለት ንጉሥ አይኖርም። ሁለት ቃላቶች አሉ እኔ ሁሌ የምላቸው ለባለ ትዳሮች የምነግራቸው ትክክለኛ መሆን ነው የምትፈልጉት፣ ወይስ ደስተኛ መሆን ነው የምትፈልጉት? ትክክለኛ መሆን የሚመርጥ ሰው አለ፣ ደስተኛ መሆን የሚመርጥ ሰው አለ። አሁን ትክክለኛ መሆን የመረጠው ሰው እኔ ትክክል ነኝ ለማለት ረጅም መንገድ ነው የሚሄደው። ደስተኛነትን የሚመርጠው አካል ግን ቀያኛው አካል ልክ እንዲሆን ይፈቅድለታል። ስለዚህ በቀላሉ ደስተኛ መሆን ስንመርጥ ብዙ ነገሮችን እንተዋል ግን የቤታችን ትልቁ መመሪያ መሆን ያለበት ነገር ምንድነው? መወያየት፣ መነጋገር፣ መመካከል። የባል ትርፍ አለ፣ የሚስት ጎደሎ አለ። የሚስት ትርፍ አለ፣ የባል ጎደሎ አለ። ስለዚህ የባል ትርፍ የሚስትን ጎደሎ እንዲሞላ፣ የሚስት ትርፍ የባልን ጎደሎ እንዲሞላ መወያየት ነው ያለባቸው፣ መነጋገር ነው ያለባቸው። የባል የሆነው ነገር በሙሉ እኮ የሚስት ነው የሚስት የሆነው ነገር እኮ የሆነ ሁሉ የባል ስለዚህ በዚህ ስሜት ትዳሩ ከተቃኘ ነገሮችን በመነጋገር ድክመቷ ድክመቴ ነው፣ ችግሯ ችግሬ ነው፣ ችግሬ ችግሯ ነው፣ ድክመቴ ድክመቷ ነው ብለው ሁለቱም አካላት ማሰብ አለባቸው። የእሷ መበርታት የኔ መበርታት ነው፣ የእሷ መጠንከር የኔ መጠንከር ነው፣ የእሷ መድከም የኔ መድከም ነው ብሎ አንድ ሰው አንድ ባለ ትዳር ማሰብ እንዲህ ብለው ማሰብ አለባቸው። እንዲህ እያሉ ይህን ድክመታችንን እየቀረፍን ችግሮቻችን እንዴት እያስተካከለን እንዴት እንጓዝ የሚለው ውይይት የግድ ንግግር ያስፈልጋል። እንደው ሌላውን ትተሽ በትዳር እንኳን ባይሆን በግል እንኳን ሰው ምን ተጽፎለታል? በሃይማኖቱ ትኖሩ ራሳችሁን መርምሩ ራሳችሁን ፈትሉ ተብሏል። ስለዚህ በትዳርም የሚኖር ሰው ከትናንት ዛሬ፣ ከዛሬ ነገ የተሻለ እንዲሆን ራሱን መፈተሻ አለበት። የጠፋው ልጅ ታሪክ እኮ ለዚህ ትልቁ ምሳሌያችን አይደል? እዛ ሉቃስ ወንጌል ምዕራፍ 15 ቁጥር 17 ላይ ስታነብ ወደ ልቡ ተመለሰ የሚል በጣም መሰረታዊ ይቃላል ወደ አባቱ ለመለስ ለመመለስ የረዳው ወደ ልቡ በመመለሱ ነው። ስለዚህ የትዳር ቆሞ እስከ መጨረሻው እንዲዘልቅ የሚያደርገው አንድ ትልቁ ነገር ምንድነው? ወደ ልቡ መመለሱ፣ ራስን መመርመር በቀናነት መወያየት ነው። ትናንትናን ሰው እየረሳ ነገን ለመያዝ መዘርጋት አለበት። መጽሐፍ ቅዱስ እንግዲህ እንደሚነግረን ብልሃተኛ ሴት ቤቷን ትሰራለች ይላልና ሰነፍ ሴት ግን በእጅዋ ታፈርሰዋለች ይለናል። ከብልሃተኛ ሴት ነው የምንማረው ና ይቺ ብልሃተኛ ሴት ምን አይነት ሴት ናት? ብልሃተኛ ሴት ማለት ትዳር ምን እንደሆነ የገባት አላማው ምን እንደሆነ የተረዳች ሚስት ማለት ምን እንደሆነ የገባት ባል ማለት ምን እንደሆነ የተረዳች ባልና ሚስት እንዴት መኖር እንዳለባቸው የገባት ናት። ለዚህ የሚረዳን እዛው መጽሐፈ ምሳሌ ራፍ 31 ቁጥር 10 ጀምሮ እስከ 31 ላይ ያለው ቃል በቃል ብልሃተኛ ሴት ምን አይነት ሴት እንደሆነች ያብራራዋል። እንደ እንዳነቦ ጥፈቅ ጅሊ ደስ ይለኝ ምን ይላል? ልባምን ሴት ማ ሊያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበትም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ አገር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤተሰቦቿም ምግባቸውን ለሰራተኞቻቸውም ተግባራቸውን ትሰጣቸዋለች። እርሻንም ተመልክታ ትገዛለች፣ ከእጇም ፍሬ ወይን ትተክላለች። ወገቧንም በኃይል ትታጠቃለች፣ ክንዷንም ታበረታለች። ንግዷን መልካም እንዲሆን ትመለከታለች። መብራቷን በሌሊት አይጠፋም። እጇን ወደ አመልማሉ ትዘረጋለች፣ ጣቶቿንም እንዝርትን ይይዛሉ። እጇን ወደ ድሀ ትዘረጋለች፣ ወደ ችግረኞችም ትሰዳለች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራ። የቤት ሰዎቿ ሁሉ እጥፍ ድርብ የለበሱ ናቸው። ለራሷ ግብር መርፌ ስጋጃ ትሰራለች። ጥሩ በፍታ ቀይ ግምጃ ትለብሳለች። ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበሬ ታወቀ ይሆናል። የበፍታ ቀሚት እየሰራች ትሸጣለች። ለነጋዴም ድግ ትሸጣለች። ብርታት ከበሬታ ልብሷ ነው። በኋላ ዘመን ላይ ትስቃለች። አፏንም በጥበብ ትከፍታለች። የርኅራይም ሕግ በምላሷ አለ። የቤቷንም ሰዎች አካሄድ በደህና ትመለከታለች። የሐኬትንም እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋኗዋን ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት፣ ደምግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ እንዲህ ትመሰገናለች። ከእጇ ፍሬ የሰጧትን ስራዎቿን በሸንጎ ያመሰግኗታል፣ እያለ እችናት። ብልሃተኛ ሴት ማለት ሰነፍ ሴት ማለት ደግሞ በተቃራኒው ይሄ የሌላት ማለት ነው። ስለዚህ እንዲህ አይነቷን ሴት መጽሐፍ ቅዱስ በተለይ በብዙ ቦታዎች ላይ ሲያመሰግናት እናያለን። ሌሎችም የመጽሐፍ ቅዱስ ቃል ለመናገር ያህል ከጠበኛ ሴት ጋር በአንድ ቤት ከመቀመጥ ይላል፣ ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በውጭ ቤት ማዕዘን ላይ መቀመጥ ይሻላል። መጽሐፈ ምሳሌ ምዕራፍ 21 ቁጥር ዘጠኝ ላይ ያለ ቃል እዛ ወረድ ብሎም ቁጥር 19 እንዲሁ ከጠበኛ ከቁጡ ሴት ጋር ከመቀመጥ ይልቅ እያለ ጠበኛ ሴት ቁጡን ሴት እንዲህ አድርጎ ይገልጣታል ይሄ ለሴቲን ነገር እንጂ ሲገለበጥ ደግሞ ለወንድ ነው ጠበኛ ወንድ ተናጋሪ ወንድ ለፍላፊ ወንድ ካለ ነው ብሎ የሚናገረው ከዛ ቅድም ያነሳሁት ነው ቤት ጥበብ ይሰራል ቤት በጥበብ ይሰራል በማስተዋል ይጸናል ይላል ስለዚህ ጥበበኛ የሆነች ሴት ቤቷን እንዲህ አድርጋል የምትሰራው። በተለይ ስለ ጥበበኛ ሴት በጣም በብዙ ቦታ ይናገራል። በተለይ የሩትን ነገር ስናነብ መጽሐፈ ሩት ምዕራፍ አራት ቁጥር 11 ላይ ምን ብለው የቡኤዝ ወዳጆች ዘመዶች ይመርቋታል፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሄልና እንደ ልያ ያድርጋት የእስራኤልን ቤት እንደሰሩ ብልሃተኛ ሴት ቤቷን ሰራዋለች አይደል የሚለው የእስራኤልን ቤት እንደሰሩ እንደ ራሄልና እንደሊያ አድርጋት። አስራ ሁለቱ ነገድ እስራኤል ከሁለቱ ትማማቾች ከሊያና ራሄል የተገኙ ናቸው። የእስራኤል አስራ ሁለቱ ነገድ እስራኤል የሚባሉት ማለት ነው። ስለዚህ ልክ እንደ እነሱ ሁሉ ከእሷም እንዲህ የምትሰራ ይሁን ነው የሚለው ያው እንደምታውቂው ሩት ከ ከአህዛብ ወገን ብትሆንም በእምነት እስራኤላዊ ሆነ ከክርስቶስ አረግ የተቆጠረች ናት። እና እንዲህ እንዲሆኑ ነው የሚፈለጉት። እና ብልሃተኛ ሴት ማለት እንዲህ ያለች ናት። እንደ ኤልዛቤል አይነቶች እንዳይሆኑ። አካባቢ ኤልዛቤልን አገባ፣ ወዲያው ግን ጣዖት ማምለክ ጀመረ። ሰነፍ ሴት ነው ማለት እዚ። ስለዚህ በዚህ መልኩ መጽሐፍ ቅዱስ ደግ ሴቶችን መልካም ሴቶችን ያነሳል ም ሴት ብዙ ነገር ይዟል ውስጡ። እግዚአብሔር መፍራት አለ፣ በቤት ውስጥ ያለ ሙያን ይጠቅሳል፣ ርኅራሄው አለ፣ ደግነቱ አለ፣ የባል ልብ መታመኑንም ያሳያል። እነዚህ ሁሉ የተሟሉ ናቸው። በዚህ ውስጥ ና ሁሉንም የያዘ ነው ብዬ ያምናለኝ። አሁን ይህን መርሐ ግብርም እየተከታተሉ ያሉ ትዳራቸው ስጋት ውስጥ ያለ ወደ መፍረስ እየሄደባቸው ያለ ብዙ ይማሩበታል ብዬ አምናለሁ ሴቶች ብቻ ሳይሆን ወንዶችም ራሳቸው በዚህ ውስጥ ራሳቸውን ይገመግማሉ ብዬ አምናለሁኝ። እና ቀሲስ ምናልባት እርስዎ ቀረ የሚሉት መጨመር የሚፈልጉት ሴቶች ም ቢያደርጉ የሚሉት ሊሆን ይችላል ትዳሩ ስላሉም ሊሆን ይችላል እንደ የመጨረሻ ማጠቃለያ የሚሉት ካለ የሚጨምሩት ካለ። የመጨረሻ መልእክቴ ምንድን ነው የሚሆነው? በተለይ ትዳር ከእግዚአብሔር ጋር ተጀምሮ ከእግዚአብሔር ጋር የሚያልቅ ቢሆን በጣም በትልቁ ማነሳው ነጥሩ ነው። ለምሳሌ በዓለም የሚፈጸሙ ጋብቻዎች አሉ። በቤተ ክርስቲያን ደግሞ የሚፈጸሙ ጋብቻዎች አሉ። በቤተ ክርስቲያን በስርዓት ቤተ ክርስቲያን በስርዓተ ተክሊል በቅዱስ ቁርባን ይጋቡና ከዛ ግን ሁሉ ነገር ያለቀ ይመስላቸው እና ይተውታል። ቤተ ክርስቲያን መምጣት ይተዋሉ። ምናልባት ልጅ ወልደው ክርስትና ለማስነሳት ነው ይመጡት። ግን ክርስትናሱ ብቻ አይደለም። አልፎ አልፎ የሚበላ ሰው የለም አይደል? ቁርስ፣ ምሳ፣ እራት እያለ ሰው እኮ ይበላል። ነገም ደግሞ እንደዚህ ቁርስ፣ ምሳ፣ እራት እያለ እኮ ይመገባል። እንዲህ ዓይነት ነገሮች ሁሌም ይቀጥላሉ። ስለዚህ ከእግዚአብሔር ጋር የሚኖረን ነገር ህብረትና አንድነት ሁሌም የሚጠበቀ መሆን ብቻ። እነዚህ ቅርንጫፎች ከግንዱ ቢለዩ የሚገጥማቸው ነገር ምንድነው? መድረቅ ነው። ፍሬ ማፍራት አይችሉም። ከግንዱ ተለይቶ ፍሬ ሲያፈራ ያየነው ቅርንጫፍ የለም። ከእግዚአብሔር ተለይቶ የሚኖር ጣዕም ያለው ጣፋጭ የሆነ ትዳር ልናይ አንችልም። ትዳራችን መልካም እንዲሆን፣ ትዳራችን እንዲባረክ፣ ትዳራችን እስከ መጨረሻው የጸና እንዲሆን ከእግዚአብሔር ጋር ህብረትና አንድነት መፍጠር አለብን። ያ ደግሞ በምን አይነት አካሄድ ነው ሲባል ከሚስጥራት ጋር ህብረት መፍጠር። ዛሬ ከእግዚአብሔር ጋር የምንገናኝበት የእኛ መንገድ ምን ሚስጥራት ናቸው? ስለዚህ ከሚስጥራት ጋር የሚኖረን ነገር እለት በእለት አጽዋማት በመጡ ቁጥር ንስሐ እየገቡ ወደ ሥጋ ወደሙ መቅረብ፣ የቤተሰብ የህብረት ጸሎት ማድረግ፣ እንደ ቤተሰብ ከንስሀ አባት ጋር የሚኖረን ግንኙነት ጥብቅ መሆን እንደ ቤተሰብ የጸሎት መርሃ ግብር እንደ መልካም የሚሰሩበት አጋጣሚ ግብጾቹ ልጆቻቸውን መስጠት የሚያለማምዷቸው ከልጅነታቸው ጀምሮ ነው። ሳጥን እያስቀመጡ ብር እያስቀመጡላቸው ወስደው እንዲጨምሩ ያደርጓቸው። ባደገ ጊዜ ቤተሰቦቹ ካስተማሩት ትምህርት ፈቀቅ አይልም ይሄ ልጅ። ስለዚህ ቤተሰቡ እንዲህ ከእግዚአብሔር ጋር ያለው ሕብረት በተለያየ መንገድ እየጠበቀ የሚሄድ ከሆነ ትዳሩ ውጤታማ ነው። ከዛ ከነሱ አልፎ ለሌሎች ቤተሰቦች እንኳን መማሪያ መሆን ይችላል። ትዳር ማለት እንደነሱ ነው፣ ቤተሰብ ማለት እንደነሱ ማለት ያስመጣል። ይሄ የሚሆነው ያ ቤት እግዚአብሔር የሚፈራ ሲሆን እግዚአብሔርን የሚያከብር ሲሆን ከዛ ደግሞ ከእግዚአብሔር ጋር ህብረት ሲኖረው ነው። እና እኔ በዋነኛነት ዛሬ ጎደለን ብዬ የማስበው ነገር እግዚአብሔር መቅደም ሲገባው እኛ ከእግዚአብሔር በፊት እየቀደም ነው። ስለዚህ ትዳራችንን እግዚአብሔርን የሚያከብር፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚወድ፣ እግዚአብሔርን የሚፈራ እንዲህ ይባረካል ነው የሚለው መጽሐፍ። ስለዚህ የሚባረክ ትዳር እስከ መጨረሻው የሚጸና ትዳር የልጅ ልጅ ልጅ ልጅ እያዩ የሚኖሩበት ትዳር እንዲሆን ክብር ለእግዚአብሔር መስጠት አለብን። መተው ያለብን ነገር ካለ ስለ እግዚአብሔር ብለን መተው አለብን። የምንደብቀው ነገር መኖር የለበትም። እኔ ሚስቴ እኔን ማወቅ ያለባት ጠንካራ ጎኔን ብቻ ሳይሆን ደካማ ጎኔንም ጭምር ነው። እኔም የሚስቴን ጠንካራም ደካማም ጎን ጭምር ነው ማወቅ ያለብኝ። ለምን በድካሟ አግዛታለሁ፣ በድካሜ ታግዘኛለች ባለኝ ትርፍ ነገር ጎዶሏን እሞላለሁ፣ ባላት ትርፍ ነገር ጎዶሌን ትሞላለች። ይሄ ነው ትዳር እንጂ እንዳልኩት ፐርፌክት የሆነ ፍጥረት የለም። ፐርፌክት የሆነ ትዳር የለም። ውድቀት አለ፣ መውደቅ አለ፣ መነሳት አለ። ወድቆ አለመቅረት ነው ዋነ እና በዚህ መልኩ ትዳርን ሴቭ ማድረግ ማዳን ይቻላል። እጅግ አድርጌ ነው ማመሰግነው። እንግዲህ በሙያውም በክህነቱም አገልግሎት የብዙዎችን ችግር ይሰማሉ። በሙያውም ደግሞ በዚሁ ዘርፍ የማማከር አገልግሎት ያገለግላሉ። እና በሌላም ጊዜ ብዙ ነገሮችን እንደምናነሳ ብዙ ዘርፎችን አንስተን እንደምንወያይ እምነቴ ነው። ግን ለዛሬም እንደው ፈቃደኛ ሆነው እዚህ ተገኝተው ይህን የመሰለ ቆንጆ ውይይት እንድናደርግ እድሉን ስለሰጡኝ እጅግ አድርጌ ነው ማመሰግነው። በድጋሚ ማመሰግናለሁ። በርቱ፣ እግዚአብሔር ያበርታችሁ። ክቡራን ተመልካቾቻችን እንግዲህ የቀደም ብላችሁ እንዳያችሁት ከቀሲስ ቴዎድሮስ ሸቱ ጋር በጋብቻ ዙሪያ አንስተን ሰፊ ውይይት አድርገናል። እንደተማራችሁበትም እምነቴ ነው። በዚህ አጋጣሚ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንን፣ የዩቲዩብ፣ የኢንስታግራም እና የቲክቶክ አካውንታችንን ላይክ፣ ሼር እና ሰብስክራይብ በማድረግ መርሐ ግብራችንን እንድትደግፉ ከወዲሁ እጋብዛለኝ። መልካም ጊዜ